በኢትዮጵያ የሚገኙ የዩቲዩብ አካውንቶች ክፍያ ተቋርጦባቸዋል በኢትዮጵያ አድሰንስ አካውንት አገልግሎት ማቋረጡ ተሰማ አድሰንስ አካውንት አዲስ አፕሮቭ እየተደረገ አይደለም አድሰንስ ስፔሲፊካሊ ኢትዮጵያ ላይ ብቻ እንደተዘጋና ዩቲዩበሮች ገንዘባቸውን መቀበል እንዳቃታቸው እንደሰማችሁት፣ እንግዲህ ጉግል አድሰንስ ኢትዮጵያ ውስጥ መክፈል አቁሟል የሚባሉ መረጃዎች ሰሞኑን እጅግ በጣም እየተዛቡ ይገኛሉ። ነገር ግን ይህ ነገር ምን ያህል እውነት ነው የሚለውን በዚህ ቪዲዮ አብራራላችኋለሁ። በቅድሚያ ግን ስለ ጉግል አድሰንስ ለማታቁ ሰዎች በአጭሩ ስነግራችሁ፣ ጉግል አድሰንስ ማለት የዩቱብ ገንዘባችንን የምንቀበልበት ባንክ አካውንት ማለት ነው። ስለዚህ እሱ ነበር ወደ ኢትዮጵያ ገንዘባችን የሚልክልን ነገር ግን ሰሞኑን ከ9 ቀናት በፊት ማለት ነው የጉግል አድሰንስ ኢትዮጵያ ውስጥ ክፍያ አቁሟል የሚባል የተለያዩ አይነት መረጃዎች እዚህ ሶሻል ሚዲያ ላይ እንዲሁም የተለያዩ አይነት ድረገጾች ላይ እየተዛቡ ይገኛሉ። ጉግል አድሰንስ እንደሚታወቀው ለብዙ አመታት ኢትዮጵያ ውስጥ ገንዘብ እየላከ የሚገኝ ድርጅት ነው። በዚህም አማካኝነት እንግዲህ እጅግ በጣም ብዙ ዩቲዩበሮች ቪዲዮ በመስራት በቀላሉ ብዙ ገንዘቦችን እያገኙ ይገኙ ነበር። ነገር ግን ሰሞኑን እንደሰማችሁት እንግዲህ የጉግል አድሰንስ ኢትዮጵያ ውስጥ ተቋርጧል የሚባል ነገር አለ። ይህ ነገር ሙሉ ለሙሉ እውነት አይደለም ማለት ነው። ምክንያቱም እነሱም እውነት አላቸው፣ ነገር ግን መረጃ ያቀረቡበት መንገድ ነው የተሳሳተው ነው። ለምሳሌ ያክል እኔ ከዚህ በፊት የጉግል አድሰንስ አካውንት አለኝ። አሁንም እንግዲህ የጉግል አድሰንስ አካውንቱ ገንዘብ እየቆጠረልኝ ነው ማለት ነው። ስለዚህ አሁን ላይ አዲስ ለሚከፍቱ ዩቲዩበሮች የጉግል አድሰንስ ሰሞኑ እንግዲህ እየሰራ አይደለም። ስለዚህ ከዚህ በፊት ገንዘብ እየተቀበላችሁ ያላችሁ ወይም ከዚህ በፊት የጉግል አድሰንስ አካውንት ያላችሁ ልጆች አይመለከትም ማለት ነው ይህ መረጃ። ነገር ግን አዲስ ለምትከፍቱ ልጆች አሳዛኝ ዜና ያለን ማለት ነው። ጉግል አድሰንስ እንግዲህ በዚህ ሳምንታት ውስጥ ወደ ኢትዮጵያ ወይም ከኢትዮጵያ ጋር ያለውን ግንኙነት አቋርጧል የሚባል ነገር አለ። ነገር ግን አንዳንድ ልጆች የጉግል አድሰንስን በሚከፍቱበት ሰዓት ላይ እየተቀበላቸው ይገኛል። ስለዚህም ቢካላችሁ እንግዲህ ደጋግማችሁ መሞከር አለባችሁ ማለት ነው። ለአንዳንዶቹ እየሰራ ይገኛል፣ ለአንዳንዶቹ እየሰራ አይደለም። ነገር ግን ጎግልን ነገር በቅርቡ እንደሚያስተካክል ተስፋ አረጋለው። እናም እንግዲህ ነገሩን ግልጽ ለማድረግ ኢትዮጵያ ውስጥ ሙሉ ለሙሉ አልተቋረጠም ማለት ነው። ከዚህ በፊት የጉግል አድሰንስ አካውንት ላላችሁ ልጆች ምንም አይነት የተቋረጠ ነገር የለም። የብዙዎቻችሁ ጥያቄ የነበረው እንግዲህ ይህ ነገር ምን ያህል እውነት የሚለውን የሚሉን አጣራለን ብላችሁ ነበረ። እናም እውነታው ይህ ነው። ከዚህ በፊት የጉግል አድሰንስ አካውንት የነበራችሁ እንዲሁም በYouTube ላይ ከዚህ በፊት ገንዘብ አውጥታችሁ የምታውቁ ልጆችን ይህ ነገር ሙሉ ለሙሉ አይመለከትም ማለት ነው። አዲስ አካውንት ለምትከፍቱት ግን ጥንቃቄ ማድረግ አለባችሁ። እናም ሌላ ልነግራችሁ ያሰብኩት ደግሞ እንደዚህ አይነት መረጃዎች በሚሰራጩበት ሰዓት ላይ በደንብ ሪሰርች አድርጋችሁ ማረጋገጥ አለባችሁ ማለት ነው። የሰማችሁትን በሙሉ መቀበልና አምናችሁ ደግሞ ያን ነገር መውሰድ የለባችሁም። በደንብ አጣርታችሁ ከተለያዩ አይነት ምንጮች ይህን ነገር በደንብ አጣርታችሁ ማወቅ አለባችሁ ማለት ነው። ብዙዎቻችሁ የዩቲዩብ አካውንታችን ተዘግቷል ወይም ደግሞ የጉግል አድሰንሳችን ክፍያ እየከፈለ አይደለም ብላችሁ የተለያዩ አይነት የቲክቶክ ቪዲዮችን እየሰራችሁ ትገኛላችሁ። ስለዚህ ምንም አይነት መደናገጥ አያስፈልግም ማለት ነው። መረጃዎችን በደንብ አጣርታችሁ ማወቅ አለባችሁላችሁም። እነዚህ አይነት ቪዲዮዎች የሰሩ ልጆችም እንግዲህ በደንብ ሀሳቡን አለመረዳት ነው እንጂ ከክፋት አንወስዶ ማለት ነው። ስለዚህ እነዚህን ነገሮች በደንብ አጣርታችሁ ለወደፊቱም የፌክ ኒውሶች በሚሰራጩበት ሰዓት ላይ ጥንቃቄ ማድረግ አለባችሁ ማለት ነው። በአጠቃላይ እንግዲህ የዩቲዩብ ጉግል አድሰንስ ኢትዮጵያ ውስጥ ክፍያ አላቆመም። እንደምታዩት እንግዲህ የኔ የጉግል አድሰንስ ነው፣ ምንም ማለት የተቋረጠ ነገር የለም። እናም ለጥያቄዎቻችሁ መልስ እንዳገኛችሁ ተስፋ አደርጋለሁ። ሌላ ሀሳብ፣ አስተያየት ወይም የምጠይቁት ነገር ካለ ሀሳባችሁን ኮመንት ላይ አስቀምጡልኝ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይመስል ነበረ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሀስታ ለቪስታ